ምኑን ነው ምን የዚያን ከንቱ ነገር እንደው ሳሰኝ ነው እስካሁን

እሷን እሷን ነው እሱን፣ ተው ግዴ የለም። እሷን ግን ቢከብራት ማይጎዳ እሱ እንዴት አንተ ይጓ ግዴ በምን አንጀቱ ሊችለው ነው። እሷን ብሎ እየበረረ ሲወጣ ይሆናል እንጂ እሷን ብሎ ድምጿ ሰምቶ ደረስኩልሽ ምናምን አይደል የሚለው በሮ ሲወጣ ግንባሩን ብሎት ነው እንጂ። አዎ እንዲያው እኮ ነው፣ እንዲያው ነው አሉ ፈጥኖ ነው የሚደርስ እሱ ፈጥኖ ደራሽ ነው። እንትን ሲል ዝም ብሎ ጠፍ የሆነ ሰውዬ በማያውቀው ዝም ብሎ ገብቶ ይኸውልሽ ደመካልኝ መሆኑ ነው። እንደው ለጊ ተተን ማናት ተደባደቢት ተደባደቢው ወንድ ነውችንድነለ ማንነቱ መች ተለየ። ዝም ብለውን አድብተው ይዘው ነው።

ምንም ባላረጉ ስም እየለጠፈ ስም እየለጠፈ እንዲያው ዝም ብሎ ነገር መጫር ነገር መጫር ነገር ግን ግን አሁን እኔ

ራሱ ሲብሰው ይመጣል። ችግር የለውም። እና እንዲሆን ሰውዬ ቢለይ ጥሩ ነበር አንተየጓ ቢለይ ማ ነበረ ነበር ባገኘ እ ነው እ አሁኑ መጠቅ ተስፋ እናንተ እ የሚወራው ሌላ ነው

ምንም እንደው ጨክነሽ ላጨክኝበት አንድ ነገር ሆነ የሚባል፣ ያ ሰውዬ ደህና እንደ አንተ ጀመረ። ደግሞ ተወው፣ ደግሞ አትፈልግም።

የሄድህበት ነገር እንዴት ነው? አገኘሃት? እንደሆነ እንዳሰብኩ ሆነልህ? አገኘኋት። በላይ ነሽ የነገር አገኘኋት፣ አገኘኋት። ምን? አንተ እንዲያው ኧረ፣ ብዙ ነው ነገሩ። እባክህን ተወኝ አንተ። በጎ ብላ እሺ አለች። እንታረቃለሁ እስማማለሁ አለች። መቼ ነው የሄድሁ ብለህ ነው

ገና ስነግራት ነው ምልህ፣ አያሌ የሆኑ እኮ ደበደቡት ስላት፣ እንደ ወፍ ብር አለች። ነው ምልህ ነው ምልህ፣ ሰውነቷ ሁሉ ተንቀጠቀጠ፣ ዘርዘር አለች። የሞተ መሰላት። ነው ምልህ፣ ጀመረ አራ የእሷና የእሱ ነገር እኮ ዝም ብሎ እኮ ቢሆን እኮ ናቸው እንዲስትላቸው እንዲግልበጥ እንዲስትላቸው እንዲግልበጥ ያው እኮ ነው ዝም ብሎ ሰውን ትበይን ተምላሷ በቀር ተነገሯ በቀር ሌላ ምንም ነገር የለባት ነው። እሱ ዝም ብሎ ነው አንድ ናቸው። ስጀመር ብታያት እኮ ነው እንኳን እሷ ልታስደብድብ አሁን ችን ሴትዮ እሱ መጠርጠር ነበረበት ስጀመር። ይሄ ግን የሆነ ሰው ገልጡ የሆነ ኧረ ተው ተው ነው ታዲያ ራማ እንዲያውም እኮ ጥርጣሬም እሷም ደግሞ አለችኝ፣ እዚያ ሌላ ሰው ነው የሚወጣ የሚገባ ሰው ነው። አደብቶ ዝም ብሎ እንዲ ኮረታትሙ የጣለው ሌላ ሰው ነው ምናምን አለችኝ። ይሆናል እንጂ እዚያ የሚወጣ የሚገባው ወንድሜ አንዱ ያለ ሊቀመንበሩ ወይ ሊቀመንበሩ እኮ ነው የምልህ። አስቀምጣት ነበር ስንት ገብያቸው እንዴው ተወኝማ፣ ወንዴው አስቀምጣት ነበር ነው ያለው። እንዴት ሆነ እኛሳ? ጠንድፎ ቢጥለው ይህን ሰውዬ ባላወቀው፣ ገብቶ ሲዳክር መጠቀሙ ነው መጠቀሙ ነው። አንተማ እንግዲህ ያማቋጀው ባከኒ ሰውዬ ባዝኖ ከሚሞት እናስታርቃቸው ሽክፍ አርገን ባከ ወደ ቤቱ ይግባ ብልህ አንተም አባብለህ ዝም እንኳን እቺ ዱላ ትንሽ በሩ አግያት አማራ ወጣቁ እያሌው እያሌው እኮ ጅራፍ እንኳን እኮ ደም ሲልበት እኮ እና ፍረሽ የሚል ሰው እኮ አይ ወንድ ወንድ

ከእንደቤት አደጋ የገባ ቤቱ የመጣ የተመለሰ መስሎህ ነው? እንዲያ ነው መንገም ደም ተመልሼ። አይደለም ጠላት ጠላት ስለሆነች፣ አሁን እሷ እንዳጣፋን የመጣላት ማን ነው? ጠላት ነው። ታውይ ማዳም አስደበደበችኝ። አልሰማህም? አይ ማን አንተም አልሰማህም? አስማረን የነገርኩት አስደበደበችኝ እኮ። ተበይ ተበይ እናንተ ሰዎች አስማርማ እንትን ለእሷ ነው የምታግዙት? ለእሷ ነው እርዳታችሁ? ተሰጋርናችሁ ቁማችሁን የልታጠፉ ተነሳስታችሁ ያለ ነው። እንዴት ነው? ነገው ማታረገውን አታረግም ነው ምታረገውን ታረጋለች ነው እኛ ምን አቆም ነው። እሷ ናት ያስደበደበች ገንዘብ ከፍላ ያስደበደበችኝ። አሁንም እየተከታተለ እዚች መጓጯችን ያደባኛል ያደባኛል። እንትን ተስንት ማት መሰለህ? አምልጭ የወጣው ታዋቂያለ። ዝም ብላ የተሳሳተ አካሄድ ነው የመጣው ዝም ብለህ የተሳሳተ ነው ብዬ ደስ ብሎኝ ደቅስ

ክብር ይስፋ። እንደ ሰው ክፋት ሳይሆን ማለት ነው። የእግዚአብሔር ቸርነት አለን። እንግዲህ ደህና ነገር ነው። እንዴት ነው? ሰምተሻል ወይ? እንዴ ደምሽን የመለሰልሽ የምን ጌው ነው? እንግዲህ ፍቅር ነበር የምትለው። የምን ጌው ነው? እንዴ ደምሽን የመለሰልሽ እንዴ! ኧረ ጠላት ልጅ ነው እንጂ ደም መላሽ ነው እንጂ ምን ደመኛለሽ አንቺ። ደህና ሰው ነሽ እናቴ። ያልሰማሽ ጉድ አልሰማሽም አይደል?